ሀይሚዬ የእኔ ቆንጆ አሁንም ሁለቴ ስህተት ሰራች። በስማ በጣም ነው የሚያነድደው ማለት በነገራችሁ ላይ ሀይሚ መሸነፍ አትፈልግም ስህተቶቿ ማመን አትፈልግም እና በጣም ነው የምትገርመኝ፣ ማለት ነው እና አሁንም ስህተት ሰራች። ያስባችሁታል። ይህኔ እናት እንግዲህ ያው ስህተቶች መጨረሻ ላይ አምነሻል መሆን አልነበረበትም። ፕራንክ አታድርጊ አይደለም የምር ፕራንክ ፕራንኮችሽ በጣም በጣም ኃይለኛ ናቸው ይታወቃል። ግን ደግሞ በአንድ ቀን ይበቃ ነበረ እና መጨረሻ ላይ ሰዓት ነበራት መንገር ትችል ነበረ። ጓ እንደዛ ጓር ሲል ሲናደድ ፕራንክ ነው ብላ መናገር ትችል ነበር እና ኢኒያውስ አልፈዋል። በሁለተኛ ታስተካክላለች ብዬ ትማርበታለች ብዬ አስባለሁኝ። እውነትም ትኬቱ ቆርጦ ከቀደደው የእውነት በጣም ነው የሚያሳዝነው። በጣም ይደብራል። እና ኤንያውስ ያው የእሷ አላለም ማለት እሷ ኤቭሪቲንጉ ካወቀችው የውሳኔ ሰው ነው በጣም ነው፣ ነገሮችን ቶሎ ነው የሚወስነው ቶሎ ማለት ነው። እና እሱን ኤቭሪቲንጉ ካወቀችው ማታ በቴክስ ራሱ መንገድ ትችል ነበረ ብዬ አስባለሁ። ማለት እንደዚህ ያደርግም ነበረ። በጣም አሳዘነችኝ። እኔ እንጃ፣ በቃ የእነሱ ልሳቅ መሳቅ ያልቻለ ፍቅር ጀምር በጣም ነው የሚያሳዝነው ማለት ነው። እና በጣም ደስ ታግያኞ ተደሰትን ስንል ደግሞ እንደዚህ ሲሆን፣ በጣም ይደብራል። እኔውስ ትቷታ ሄድም አይሆንም ይመስለኛል። ትቷታ ሄዳል ብዬ አላስብም። ብቻ በት ከተናደደ፣ ያው ኦልሬዲ ውሸት ነው ውሸት ሆኖ ከታወቀ ትቷት ይሄዳል ብዬ አላስብም። የምር አርጀንትም ሆኖ ትኬቱ ይቆርጥላታል እንጂ እኔ እንጃ። ግን ተናዷል፣ እውነቱ ለመናገር ተናዷል። ያናድዳል ነገሩ በጣም ያናድዳል። ምክንያቱም ብዙ ነገር ነው ሉዝ ያደረገው እሱ ማለት ነው እና እንግዲህ አሁንም ፓፖላይት ማውራት አለባት። ፖላይቶች ተጠቀሚ አይምዬ፣ ቅመማ ፕራይቶችን ተጠቀሚ ብሩኬ ከራሱ በላይ ነው የሚያፈቅራት። ጌታን በጣም ነው የሚወዳት፣ በጣም ማለት ነው። እና የእኔ እናት፣ እንደዚህ አይነት ሰው ደግሞ በሮዚ ተማሪ ሮዚ፣ ብዙ ነገር ትምህርት ይገባሻል ብዬ አስባለሁኝ። ሮዚ ሮዚ ነች፣ ፉዚያ ሮዚ መሰለችኝ። ፍቅር ብሩኬን ያፈቀረችው ማለት ነው። ብዙ ነገር ብላለች፣ ብዙ ነገር ማለት ነው። አንቺ ደግሞ ሆኖ ሆነሽ መገኘት አለብሽ ማለት ነው፣ የኔ እናት እንግዲህ ትቶሽ ይሄዳል ብዬ አላስብም። ምክንያቱም ፕራንክስ ከሆነ ድረስ ማለት ነው። ግን በሁለተኛ ነገር በሁለተኛ ትማራለች ብዬ አስባለሁኝ። አሁንም ፖፑላይስ ታውሪው የምር ትንሽ አሁን ራሱ ይቅርታ ጥያቄሽ መንገድ ጥሩ አልነበረም። እሱ ያው ስታ ስታ ስታስረዳ ዝም ብለህ ጎሐት ትበል ብሎታል ወንድሞ ማለት ነውና እና እግዚአብሔር ይርዳሽ ማማ።